ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ በጉጉት እየተጠበቀ ያለው የአብርሽና የሩታ ሰርግ ያው አብርሽና ሩታ መንገድ ጀምረዋል ማለት ነው፣ ወደ ዱባይ ለመምጣት። መልካም ጉዞ ይሆንላችሁ፣ በሰላም ኑልን፣ ፈጣሪ ከፊታችሁ ይቅደምላችሁ። አቤት ውበት! አቤት ሩታ! ውበቱን ድፍት ፍትፍት አድርጎባታል አብርሽ ደግሞ። አቤት ትሕትና! ጎንበስ ብሎ ጫሟን አደረገላት፣ አሰረላት። ከዛም ግንባሯን ሳማት። ዋሁ በቃ አሰጣት አንደኛ። ለማንኛውም ዛሬ እንግዲህ ማታ አካባቢ ሊደርሱ ይችላሉ። ያው እንግዲህ ሰርጉ ሊቀወጥ ነው ማለት ነው። ዋው በጣም ደስ ይላል። እግዚአብሔር ይመስገን ስለደረሳችሁ፣ ከሚባለው በላይ በጣም በጣም በጣም ደስ ብሎናል። እንዲያው መታችሁ እዚህ መታችሁ እስከማይ ድረስ እኔ በጣም ቸኩያለሁ። በነገራችን ላይ እዚህ ገብተው እስከማይ ድረስ